ቻልነው መቻቻልን ብለን መቻልን ላልቻልነው እኛ እነሆ መቻቻል ያውም እውነተኛ በሀገረ ዛምቢያ በደቡባዊ ሉዋንጓ ከሉዋንጓ ወንዝ ዳርቻ አንድ በረከቱ የበዛ ግዳይ ውድቆ የቆሙትን ማቅናት ይዟል። በግዳዩ ዙሪያ ቁጥራቸው የበዛ የናይል አዞች ታድመው ስጋውን በላይ በላዩ እየነጩ ወደ ጥልቁ ሆዳቸው ይሰዱታል። በአዞቹ ዙሪያ የግዳዩ ገዳይ እየተርመጠመጠ ወደ በረከቱ መግቢያ ቀዳዳን ይፈልጋል። ግስላው ገምጬ ብገመጥ ምን ተዳይ ብሎ ከአዞቹ ጋር በድፍረት ተናነቀ። በሂደቱ ከበርካታ ንክሻዎች በድመታዊ ፍጥነቷ አመለጠ። ከአዞዎቹ ጋር አፍ ለአፍ ገጥሞ ለመብላት ጥቂቶን ጎድለው ብላ ሲሉት ሲግደረደር ግዳዩ ሊያልቅበት ሆነ። ግስለው ቆረጠ። አንዱ ግዙፍ አፉ ውስጥ ያጎረውን ስጋ ልቀቅ ብያሃለው በሚመስል መልኩ በኃይል እየጎተተ በአዞቹ መሀል ህልውናውን አስከበረ። አብሯቸው መንጨትም ጀመረ። ማዕድ ላይ ስርዓት የሌላቸውን አዞች ተነስቶ በጥፊ ማጮል ሁላ ጀመረ። ምንም ቢሆን ድመት መሆኔን አትርሱ። እናንተን ሽላሊቶች ቻሉት፣ ቻላቸው ሁሌም ራሳችሁን ከሰፊው እግረኛ በላይ ለምትመለከቱ እንዲሁም በዚች ምድር ላይ ባለ ጉዳይ ከእናንተ ወዲያ የሌለ ለሚመስላችሁ እንደ ንጉሥ ሰረገላ ተራማጅ እጅ ነስቶ እንዲያሳልፋችሁ ለምትፈልጉ ምግባረ ቢስ አሽከርካሪዎች በሙሉ ቆሌያችሁን ትራፊክ ሳይሆን አንበሳይ ግፈፉ እንላለን። ከክሩገር ነገስታቶች አንዱ ሆኖ አቶ ግረምፕ የሚሉት የኤስ ሃያ አንድ ጥምረት አንበሳ ከአስፋልት ንጣፉ ዳር የዘረሳቱን በሚስቱ ማህፀን ውስጥ ደግሞ ደጋግሞ በመጫር ላይ ሳለ ነበር አንድ ድንበርም ነወርም የማያውቅ አሽከርካሪ መኪናውን ጋርጦ ሰላሙን ይነሳው። ታዲያ አሽከርካሪው ተሽከርካሪውን አፍንጫው ስር ገትሮ ሰላሙን ቢነሳው አቶ ግረምፕ የሚፋጁ ዓይኖቹን ሰውየው ላይ ተክሎ እያጉረመረመ ተነሳ። በመስኮቱ በኩል ወደ ሾፌሩ ተጠግቱ እዚህ ጋር ማቆም ተ ከለከለ ነው የሚል መልእክቱን በፍጹም ቁጣ አስተላለፈ። ግረምፒ እያከታተለ ሲያጓራበት፣ ሹፌሩ መሪ ጨብጦ መሪ ጠፋበት፣ ድንብርብር ወጣ። በቀን በጠራራ መኪናውን የፊት መብራቶች አበራ። ድምጹ ልቡን አንኮታኩቶ በአጥንቱ ዘለቀ። ማቆም ክልክል ነው። አቦ ሸማኔ፣ ግስላ፣ አነር፣ ነብር፣ ጃጓር እነዚህ እንስሳቶች ከሚጋሩት ድመታዊ ዘረመላቸው ውጭ ምናቸውም የማይገናኝ ሲሆን ስናምታታቸው ይታያል። ቺታ ወይንም አቦ ሸማኔ የምድራችን ፈጣኑ ሯጭ አቦ ሸማኔዎች አነስ ያለ የራስ ቅል፣ ዘለግ ያለ ሽንጥ፣ ረዘም ብሎ የቀጣጠኑ ተሆናጫ ፊግሮች ያሏቸው የምድራችን ፈጣን አጥቢ እንስሳቶች ናቸው። ቆዳቸው ላይ የሰፈሩት ነጠብጣቦች ጥቃቅንና ክብ ሲሆኑ ከአይኖቻቸው ተነስተው አፍንጫቸውን ታካዋፋቸው ድረስ የሚዘልቁ የጠቆሩ ጥንድ መስመሮች በፊቶቻቸው ላይ ይታያሉ። ሴት አቦ ሸማኔዎች በአማካይ ከ34 እስከ 54 ኪሎ ግራም ሲመዝኑ ወንዶቹ ደግሞ ከ40 እስከ 65 ኪሎ ግራም እስከምዕራም ድረስ ይመዝናሉ። የሁለመናቸው ውቅር አየር ቀደው በሰዓት እስከ 104 ኪሎ ሜትር ድረስ እንዲም ዘገዘጉ አስችሏቸዋል። አቦሸማኔዎች በብዛት የሚገኙት በአፍሪካ ሳር ምድሮች ላይ ሲሆን በአንዳንድ የእስያ ሀገራት ውስጥም ከጥፋት መልስ ተመናምነው ይገኛሉ። ሊዮፓርድ ወይንም ግስላ የከሳቴ ብርሃን ተሰማ መዝገበ ቃላት ግስላን እንዲህ ሲል ገልጸዋል፣ አንድ አይነት የበረሃ የዱር አውሬ የደመና ንጣት ዥንጉርጉርነት ያለው ከነብር ወገንም ይሆን ክፉ አውሬ። የአለቃ ደስታ ተክለ ወልድ መዝገበ ቃላት ደግሞ እጅግ ቁጡ አውሬ የንብር አይነት እለኸኛ ሲል ያብራራዋል። የአማርኛ ቋንቋ እንስሳውን ስም ነስቶ ሳያሳንሰው፣ እኛ ያለ ስሙ ነብር ብለን በድለነዋል። ግስላዎች ፈዘዝ ያለ ቢጫ የቆዳ ቀለም ሲኖራቸው ቆዳቸው የቀለበት ቅርጽ ባላቸው ጥቁር ነጠብጣቦች የተዥጎረጎረ ነው። ግስላዎች በአማካይ ከሀምሳ እስከ ዘጠና ኪሎ ግራም ሲመዝኑ ከአፍንጫቸው ጫፍ እስከ ጅራታቸው ጫፍ ሁለት መቶ አስር ሴንቲሜትር ድረስ ይረዝማሉ። ይህ አማካይ ገዝፈታቸው ነው። በአንዳንድ ሁኔታዎች እንስሳቱ ከዚህም በላይ ገዝፈው ሊገኙ ይችላሉ። ግስላዎች ከዛፍ ላይ እንደ ማዕትም ይወርዱ፣ ከሽሽግ ውስጥ እንደ ጥይት የሚተኮሱ በደፈጣ ጥቃት የተካኑ አደገኛ አዳኝ እንስሳቶች ናቸው። እነዚህ እንስሳት አደገኛና ቀልጣፋ ብቻ ሳይሆኑ ደፋርና ጠንካራም ጭምር ናቸው። ከድመት ዝርያዎች ግስላዎችን በቀላሉ ዛፍ በመውጣት የሚስተካከላቸው ፈጽሞ አይገኝም። የአካላዊ ክብደታቸውን እጥፍም ያህል ግዳይ ተሸክመው ሽቅብ ዛፍ ላይ ሲሮጡ፣ ከቅርንጫፍ ወደ ቅርንጫፍ ሲዘሉ፣ ሲንጠላጠሉ የመሬት ስበ ለመመረት ህገን ይሻሩን የሚመስሉት ግስላዎች ደገኛም ቆለኛም ሆነው ለየትኛውም የአየር ጸባይ ጸባይ ገዝተው መኖርን የታደሉ ድንቅ ፍጥረታት ናቸው። እንስሳቱ ኢትዮጵያን ጨምሮ በበርካታ የአፍሪካ ሀገራት ውስጥ ብሎም በተለያዩ የዓለም ሀጉራትና ክፍለ ሀገራት ውስጥ ይገኛሉ። ጃጓር፣ ጃጓሮች ኑሯቸውን በሁለቱ አሜሪካ አህጉራት ውስጥ ያደረጉ ከአንበሳና ከነብር ቀጥለው በግዝፈት ሶስተኛ ደረጃ ላይ የሚቀመጡ ርህራህ ያለባዳኞች ናቸው። በጃጓሮችና በግስላዎች መካከል መጠነኛ የገጽታ መመሳሰል ቢኖርም እንስሳቱን ሳያምታቱ መለየት ግን አያዳግትም። ግስላዎች ከጃጓሮች በተለየ በመጠኑ አነስተኛ የራስ ቅልና ሸንቀጥቀጥ ያለ አካል ሲኖራቸው፣ በአንጻሩ ደግሞ ጃጓሮች ተለቅ ያለ የራስ ቅልና ወፈርፈር ያለ አካል አላቸው። ጃጓሮች ከግስላዎች በጥቂቱ አጠር ቢሉም ክብደታቸው ግን ከግስላዎች ይልቃል። ወንድ ጃጓሮች በአማካይ ከመቶ እስከ መቶ 20 ኪሎ ግራም ድረስ ሲመዝኑ፣ ሴቶቹ ደግሞ ከ80 እስከ 90 ኪሎ ግራም ድረስ ይመዝናሉ። በጃጓሮችና ና በግስላዎች ቆዳ ላይ የሰፈረውን የነጠብ ጣብ ጥልፍን ልብ ብሎ ላስተዋለ የጃጓሮች የነጠብጣብ ቀለበቶች ከግስላዎች ሰፋ ሰፋ እንደሚሉና ከቀለበቶቹ መሀል የታተሙ ሌሎች ነጠብጣቦችን ለመመልከት ይችላል። ግስላዎች ጥሩ አናተኛ ቢሆኑም ከውሃ መራቅን ይመርጣሉ። በአንጻሩ ደግሞ ጃጓሮች ከውሃ ጋር መቆራኘትና ውሃ ውስጥ ጠልቆ ማደንን ይወዳሉ። ግስላዎች እንደ ጦጣ ከቅርንጫፍ ቅርንጫፍ ሲዘሉ፣ ጃጓሮች ደግሞ እንደ አሳ በውሃ ውስጥ ይቀዝፋሉ። ግስላዎችም ሆኑ ጃጓሮች ተ ተፈጥሮ ጥላሽን ለብሰው ድቅድቅ ጨለማ ሲመስሉ ብላክ ፓንተር ይባላሉ። ግስላዎች ከየትኛውም አየር ሁኔታ ጋር ራሳቸውን አስማምተው በአብዛኛው የዓለም ክፍል ለመኖር ሲችሉ፣ ጃጓሮች ግን ለማዕከላዊና ደቡብ አሜሪካ ወበቃማ አየር ብቻ ድረው መኖርን ይመርጣሉ። ከነሐስ የጠነከረ መንጋጋን የተሰጡት ጃጓሮች እንደ ሌሎች ድመቶች የታዳኞቻቸውን ጉሮሮ ነክሶ ከመበጠስ ይልቅ የግዳዮቻቸውን የራስ ቅል ነክሰው ከእጅ እንዳመለጠ ሸክላ ማፈንዳት ይቀናቸዋል። የእነዚህ እንስሳት የንክሻ ኃይል ከ1500 ፓውንድ በላይ ተለክቷል። ነብር ነብር የሚለው ቃል ነሚር ከሚለው የአረብኛ አቻ ቃሉ ወደ አማርኛ ቋንቋ የተካተተ ሲሆን ጀግና፣ ደፋር፣ ደም የተጠማ አራጅ የሚል ፍቺ ይኖረዋል። ነብር ሕልውናው አደጋ ላይ የወደቀ ከሩቅ ምስራቅ ሩሲያ አንስቶ እስከ ሰሜን ኮሪያ፣ ቻይና፣ ህንድና ደቡብ ምስራቅ እስያ ድረስ የሚገኝ የድመት ዝርያዎች አውራ ነው። ነብር ትልቅ ጭንቅላትና ሰፋፊ መዳፍ፣ ረዥም ሽንጥና በጥቁር ሸንተረር የተለበጠ ወርቃማ ቆዳ ያለው ፈርጣማ ድመት ነው። የአሙር ወይንም የሳይቤሪያ ሳይቤሪያ ነብር በመባል የሚታወቀው ዝርያ ከነብር ቤተሰቦች ሁሉ ትልቁ ሲሆን ከአፍንጫው ጫፍ እስከ ጅራቱ ጫፍ አራት ሜትር ድረስ የሚረዝመው ወርዱ በሶስት ኩንታል ክብደት የፈረጠመ ነው። በእስያ ውስጥ ተበተነው ከሚገኙት የነብር ዝርያዎች ግማሽ ያህሉን አሀዝ የሚወስዱት የቤንጋል ነብሮች እስከ ሶስት ነጥብ አምስት ሜትር የሚደርስ የጎን ርዝማኔ ሲኖራቸው 250 ኪሎ ግራም የሚሆን አማካይ ክብደት አላቸው። ሴቶቹ የቤንጋል ነብሮች ከወንዶቹ አነስ ሲሉ ሁለት ነጥብ አምስት ሜትር ድረስ የሚለጠጥ ርዝማኔና በአማካይ መቶ ሰማንያ ኪሎ ግራም የሚሆን ክብደት አላቸው። የቤንጋል ነብሮች እጅግ የሚያስደንቅ አካላዊ ጥንካሬን ተሸልመዋል። ከእነሱ በጥፍ የሚገዝፍ ግዳይን ታግለው መጣላቸው፣ የጣሉትንም ግዳይ ከግማሽ ማይል በላይ መጎተታቸው ለጥንካሬያቸው ኃያል ምስክር ይሆናል። ከድመት ወገኖች በሙሉ ረዥሙ የከራንቻ ጥርስ ተቸንክሮ የሚገኘውም በእነዚህ ነብሮች መንጋጋ ውስጥ ነው የቤንጋል ነብሮች የውሻ ክራንቻ ጥርሶች አራት ኢንች ቁመት አላቸው። እነዚህ ክራንቻዎች ያለ ሀሳብ በግዳይ ጉሮሮ ውስጥ ዘልቀው ያለ ሀሳብ ይገናኛሉ። እንደ ንክሻው ጥብቀትም ያለ ሀሳብ ይተላለፋሉ። የመዳፍ ሰገባቸው ውስጥ ሲከተቱ ከዓይን የሚሰወሩ ሲመዘዙ ደግሞ እያብረቀረቁ የሚወጡ ስል ጥፍሮቻቸው ታዳኞቻቸውን ታግለው ለመጣልና ና የእርስ በርስ ፍልሚያ ላይ ገዳይ ቦጤዎችን እንዲያሳርፉ ይረዷቸዋል። በተጨማሪም እነዚህን ሳቶች በሰላ እይታና የመስማት ችሎታ የታደሉ ናቸው። በብዙ ሰዎች ዘንድ ነብር ከድመት ዝርያዎች ሁሉ ትልቁ እንደሆነ ይታሰባል። ሆኖም ግን ነብሮች እንደ ዝርያቸው መጠናቸውና ክብደታቸው ስለሚለያይ አማካይ የነብሮች ግዝፈት ከአማካይ አንበሶች ግዝፈት ያነሰ ሆኖ ይገኛል። ትልቅ የሚባሉት ዝርያዎች ደግሞ ከአንበሶች ገዝፈው ሊገኙ ይችላሉ። አንዳንድ ሰዎች ግፍንም ሆነ ታላቁን ፈጣሪ ሳይፈሩ እነዚህ ነብሮች ኢትዮጵያ ውስጥ አሉ በ አይኔ በብረቱ ነው ያየሁት ሲሉም ይደመጣሉ። እናንተ ሰዎች ሆይ በአይናችሁ በብረቱ ያያችሁት ነገር ነብር እንዳልሆነ ልናረጋግጥላችሁ ወደድን። ተመራማሪዎች ነብርን ከእስያ አምጥተው ከአፍሪካ የሳር ምድር ስነ ምህዳር ጋር ለማላመድ ብዙ ደክመዋል። የተመራማሪዎቹም ሙከራ፣ የነብሮቹም ህልውና በአፍሪካ ሳር ምድር ላይ ከንቱ ሆኖ ቀርቷል። አነር ወይንም ሰርቫል። አነሮች አነስተኛ ከሆኑ የድመት ዝርያዎች ሁሉ በአንጻራዊነት ዘለግ ያሉ እግሮችና ሰፋፊ ጆሮዎች ያሏቸው ኢትዮጵያን ጨምሮ ከሰሐራ በታች ባሉ በርካታ ሀገራት ውስጥ የሚገኙ ጥበበኛ አዳኞች ናቸው። ከማጅራታቸው ላይ የሚነሱት ጥቋቁር መስመሮች ወደ ታች እየወረዱ እየተቆራረጡና ብትንትን ነጠብጣቦችን እየሆኑ ወርቃማ ቆዳቸውን ያንቆጠቁጡታል። አነሮች ካፍንጫቸው እስከ ጅራታቸው ጫፍ በአማካይ ከስልሳ ሴንቲሜትር እስከ አንድ ሜትር የሚደርስ ርዝማኔ ሲኖራቸው ክብደታቸው ከ10 እስከ 13 ኪሎ ግራም ገደማ ይመዝናል። የአነሮች የጆሮ ሽፋኖች እንደ ኮባ ቅጠል መተላለቃቸው፣ የቅልጥሞቻቸው መረዛዝም፣ የጅራታቸው በተፈጥሮ መጎረድ ለምን ነው ከተባለ የጆሮዎቻቸው መተላለቅ ምክንያቱ አደናቸው በብዛት የሚከወነው በረዣዥም ሳር የተሸፈኑ ሜዳዎች ላይ በመሆኑ የታዳኞቻቸውን የሳር ውስጥ ለውስጥ እንቅስቃሴ አብጠርጥሮ ለመለየት ነው የእግሮች መመዘዛ መመዘዛን ድንበራሪ ታዳኞችን ካደፈጡበት እንደ ደጋን ቀስት ተወንጭፈው ለመያዝ ሲሆን፣ ሁለትም መሬት ለመሬት የሚርመሰመሱ ግዳዮችን ካደፈጡበት ወደ ላይ ተወርውረው ወደታች ታች ለመድፈቅ ነው። እንዲሁ እንደ ስስታ እጅ ያጠረው ጅራታቸውም በአካላዊ ቅልጥፍናቸውና በእንቅስቃሴያቸው መካከል ሚዛናዊ መመቻቸትን ይሰጣቸዋል። አነሮች ከአደን ሙከራቸው ውስጥ ግማሽ ያህሉን እግራቸው ስር የሚጥሉ ስኬታማ አዳኞች ናቸው። ከአነሮች ገበታ ለምሳሌ ከማይታጡ ግዳዮች መካከል አይጥሸለ መጥማጥ ጅግራና መሰል አእዋፋቶች ይገኙበታል። የሰው ልጅ በተስፋ መዋዠቅ ውስጥ ይኖራል። በተስፋ መዋዠቅም ይጠፋል። እንደ ሰው ልጅ ሁሉ የእንስሳቱን ሞትና ትንሣኤ በተስፋ ሞገድ ላይ ይውተረተራል። ክሩገር ውስጥ ነው አንድ ኖሮን ማሸነፍ ያቃተው ዕድሜ ጠገብ ጅብ ራሱን ከሞት መንበር ፊት ያቆመው። ጅብ ሆዬ እንዳሁኑ ለተስፋ ማጣት ተማርኩ መሞት ሳያምረው በፊት እሱም እንደ ወገኖቹ ሌሎች ጅቦች መደበኛ ህይወት ነበረው። እንጃለት ብቻ ስለ ህይወቱ ከጠየቃችሁኝ ኖሮ ኖሮ ኖሮ በቃው ከማለት ውጭ ሌላም ምላችሁ ነገር አይኖረኝም። እናም ኖሮ ኖሮ ሲበቃው ዘመኑን በሞት ስለማስፈታት አሰበ ታሰበ። በወቅቱ ዝናብ ከለመለመው ቁጥቋጦ መሀልቱ ከፊት ለፊት ወዳደፈጡ ሁለት ሴት አንበሶች ተራመደ። ያለምንም ማቅማማትም አንገቱን በመሰዊያው ላይ ያሳረፈ፣ ሴቶቹ ተከታትለው በመፈናጠር ጅቡን ከመሬት አጋደሙት። አንዷ አንበሳ አንገቱን ሰይፋ መሻቱን ልትሞላለት ጉሮሮን አነቀችው። ሁካታው የጠራቸው በስፍራው የነበሩ ሁለት ወንድ አንበሶች በስፍራው ተከስተው ጅቡ ላይ ሰፈሩበት።

የዛሬና ያደርገውና የህጅብ እንዲህ እንዳሁኑ ግማሽ አካሉ ከድቶት እያንፏቀቀ የውጣው ዳገቱን ከመሆኑ በፊት ቆፍጣና ባለ አራት እግር ጅብ ነበር። ያልተሰለፈበት አውደ ውጊያ ያልሳቀበት ዳገት አልነበረም። ታዲያ ባንዳ ሰረኛ ቀን ከታሪካዊ ጠላቱ እግር ስር በእጣ ፋንታ ተጠልፎ ወደቀ፣ ከአራዊቱ ንጉሥ ከወንድ አንበሳ ፊት። አንበሳው ጅቡን ሊገድሎ አልፈለገም። ይልቁንም አከርካሪውን ሰብሮ ሽባ ያደርገውና በላገር ህግ ባይ ይለዋል በአንድ ቀን ሁለት እግሮች እጆቹን ያጣው ጅብ በሁለት የፊት እግሮች ወደፊት እየተራመደ እንደ ተባለው አገሩ ገባ። ህይወት እንኳን በሁለት እግር ተራምደውባት በአራት እግር ሮጠውባትስ መች ትሞላለችና ጅቡ ተፈተነ። ከአደጋው ከስድስት ወራት በኋላ ይህ በሳር ምድር ውስጥ በአንበሶች የሚፈጸመውን የፍትህ መጓደል ለዓለም ያጋለጠው ተንቀሳቃሽ ምስል ሲለቀቅ ብዙዎች የጅቡን መጻኢ ውድቀት ቅርብ አድርገው ተነበዩ። በእርግጥም ጅቡ ካከርካሪው በላይ ስነ ልቦናው መጎዳቱን ዓይኖቹ ላይ የከበደው ሐዘን ይናገር ነበር። ሙት አካሉን የተሸከሙት እግሮቹ ፍጹም ታክተዋል። ጅባዊ ፈገግታው ከፊቱ ላይ ጠፍቷል የጅቦችን ሳቅ ማስዋጥና ፈገግታቸውን ማጨለም የአንበሶች ኃላፊነትም አይደል ጅቡ እንደ ተከዘ ቱሪስቶቹን ጂፕ ታኳ አለፈ ቀናት እየተነባበሩ ወራትን አቆሙ ጅቡ ከነ ዱከው ከነ ወሬው ጠፋ በ2022 በታኅሳስ ወር አንድ ምሽት ላይ የተስፋ ቢሶችን እኩይ ተስፋ ውድቅ ለማድረግ የተፈጠረው ጅብ በድጋሚ ታየ በሕይወት እያለ በዜና አረፍቶ የገነነው ባለ ሁለት እግሩ ጅብ ጅቡ አለ ያው በደህና ያውም በጤና ያውም አምሮበት። ጅቡን በመጀመሪያ ለዓለም ያስተዋወቀው በድጋሚ የሚያገኘው ከአታን ሙር የተሰኘው ግለሰብ ሁኔታውን እንዲህ ሲል ገልጾታል። በታኅሳስ 18 በውድቅት ሌሊት የአንበሶች ግሳት ወደሚሰማበት አካባቢ በመጓዝ ላይ ነበርኩ። ባትሪዬን አብርቼ አካባቢውን ስቃኝ ጥንድ የሚያበሩ አይኖች ትኩረቴን ሰረቁት። ያየሁትን አላመንኩም። ከአራት ወራት በፊት የቀረጽኩት ተጎታቹ ጅብ ነበር። ጅቡን በጥሩ ሁኔታ ላይ እንዳለ ምናልባትም ከ ካለፈው ጊዜ በተሻለ ጤናማ ሆኖ በማየቴ እጅጉን ተገረምኩ። ይበልጥ ያስደነቀኝ ግን ጅቡ ከሌሎች የመንጋው አባላት ጋር የነበረው መስተጋብርና የሚያሳየው የበላይነት ነበር። ጅቡ አምስት የሚሆኑ የመንጋው ጅቦች የወደቀ ግዳይ ከበው ወደሚነጩበት ስፍራ በሁለት እግሩ እየተራመደ ሄደ። ከቦታው ከመድረሱ በወገኖቹ ላይ ጥቃት ከፈተ። አንዱን ጅብ ጀርባውን ነከሰው፣ አንዱን ደግሞ ገፍትሮ ከግዳዩ ሊያፈናጠረው። ግዳዩ ተበልቶ እንዳለቀ ጅቡ የሌሎች ችን ማውካካት ወደ ሰማበት ቦታ ከመሄዱ በፊት ለተወሰኑ ደቂቃዎች አረፍ ብሎ ተቀመጠ። ተነስቶ ሲሄድ በምግብ ዙሪያ የታደሙ ሌሎች ጅቦችን ለመጨቆን እንደሆነ አልተጠራጠርኩም። ግማሽ አካሉን ያሳጣው አደጋ ከደረሰበት እነሆ ዘጠኝ ወራት ተቆጥረዋል። እሱ ግን በተፈጥሮ መከራን የመቋቋም ብርታትን የታደለ ተፈጥሮ የጽናት አብነት ነው ብሏል ካታን ሙር። እውነት እውነትም ብሏል። ይህ ጅብ በጥበብ ሳይሆን በጩኸት ከልብ ለመድረስ የሚፈልጉ ዳሩ ግን የአድማጭ የጆሮ ሰው ጨለማ ውስጥ ገብተው የሚሰወሩ ቃላትን ከሚሰነዝሩ ባዶ አነቃቂ ንግግር ተናጋሪዎች በተሻለ በልቦች ውስጥ የተስፋ መቅረዝን የሚለኩስ የህይወት ተሞክሮ አለው። በበኩሌ የእነዚህን ሰዎችንም ሆነ የተስፋ ቃላቶቻቸውን አላደንቅም። ምናልባትም እንደ ጅቧ አከርካሪያቸው ስላልተሰበረም ይሆናል።